ቆፋውዳ እዛ ላይ ብቻ ነው ተመስርቶ አገራችን ላይ ትርክ አሁን ግን የሚያስፈልገን የወል ትርክ ነው፣ የጋራ ትርክ ብሎ ነው የሚያሳት ትርክ ተጎጂ ለሆነ ሕዝብ ትልቅ መፍትሄ ሆኖ መጥቷል። ከተፎካካሪ ፓርቲዎችና ከሲቪል ማህበራት ጋር ያለው ግንኙነት ከፍተኛ መሻሻል አይቶበታል። የዲሞክራሲ ተቋማት ነፃ፣ ገለልተኛ እንዲሁ ተደርገዋል። ፍትሃዊ ተሳትፎና ተጠቃሚነትን ተረጋግጧል። በዚህ ረገድ ዘላቂ የህዝብ ድጋፍ እየታየ መሆኑ የፖለቲካ ስራችን አላማውን እያሳካ ጠንካራ የጠንካራ ዲስፕሊን እየተመራ ወደ የሚጠበቀው ሀገራዊ መዳረሻ የሚወስድ ጅምር ፍሬዎች እየሰጠረ መሆኑ ጥቂት ማሳያዎች ናቸው ይላል። በዚህ በፖለቲካ ረገድ ስናይ የዲሞክራሲ ስርዓቱ የፖለቲካ ምህዳሩ፣ ምክንያቱም ተወዳዳ የትም ሀገር አይደረግም። ተወዳድረው ከራሳቸው ተወዳድረው የተሸነፉትንም ለሀገር እስከጠቀሙ ድረስ በጋራ የመስራት ነገር አለው፣ ካፈነገዱ ማለት ነው። በዚህ ትልቁ ነገር ሀገር በጋራ ጭን ሀገር በጋራ ማሻገር እና እርጎምቶች ሲያሳ

እያገሩ ተጫለ ይሄ ፖለቲካ ፓርቲ የራሱን የፖለቲካ አቋም አይቀየርም። አይታችሁ ከሆነ ብርሃን መጋ የትምህርት ሚኒስቴር ነው። በሀገሪቷ ባለው ይሄ ፓርቲ በሚመራው ያስተናግዳል። የራሱን የፓርቲ ስራ ደግሞ ይሰራ ለብቻው። ስለዚህ በዛ መልኩ ነው፣ ይሄ ጥሩ ጅምር እንደሆነ ነው። እዚህ የዲሞክራሲ የዲሞክራሲ ምህዳር ጅምር ፍሬዎች ትክክለኛው መስመር ስለ መሆናቸው ማረጋገጫ ሆነዋል። ስንል ግን የፖለቲካ ሂደቱ የገጠሙ ተግዳሮቶች እነዚህ ተግዳሮቶች ምክንያት በፖለቲካ ስራችን ላይ የተፈጠረ ጫና አልነበረም ማለት አይቻልም፣ ጫና አልፈጠረም ማለት አይቻልም። ላ ላራዋንድ የዲሞክራሲ ስርዓት አለመዳበር የፈጠረው የውጥረት ፖለቲካ የመረጃ ዘመን አመጣጭ ድህረ እውነት የፖለቲካ ፖለቲካ የፈጠራቸው ጫናዎች፣ ኢኮኖሚ ባላቀርነት፣ የማንነት ፖለቲካና ጽንፈኝነት፣ ተለዋዋጭና ተቀማሽ የዓለም አቀፍ ሁኔታ፣ ብቃት ያላቸው ተቋም አለመኖራቸው ዋና ዋና ተግዳሮቶች ነበሩ። ዋናው ተግዳሮት ይሄ ትልቁ ነገር ይሄ የዓለም ተቀማሽ የሚባለው የዓለም ዓለም ተለዋዋጭ መሆኑ። ምክንያቱም እኛ ሳናውቀው የሚሆን እኛ ፈልጋን ሳ አሁን ማን ወስዳለን። ዩክሬን ከወሰደ ዩክሬንና ራሺያን ከወሰደ አሁን ይሄ ዓለም ተቀማሽ ሁኔታ፣ ምክንያቱም እኛ ላይ ተጡና መጣ፣ ዓለም ላይ ተጡና መጣ። አንደኛ ነገሮች በሁለቱ ጦርነት ከፈቱ ጦርነቱ እዛ ብቻ ኳ አይደለም፣ እነሱ ብቻ አይደለም የሚጎዳው እኛ ላይ ጎርቷል። እኛ ላይ ያመጣው ተጽዕኖ የዓለምን ገበያ አናቅቷል።

ሊብራሊሞ የኢኮኖሚ ኋላቀርነት ኢኮኖሚያች በጣም ዋላ ተወዳዳሪ ያደረገ ኢኮኖሚ ስናይ አንዱ ሄ ነው። የገጠመ ሌላ የማንነት ፖለቲካ ኢትዮጵያ ውስጥ የተተከለብን ነው። አሁንም መጠሪያችን በብሄር ብሄር ተኮር የሆነ ማለት ነው። ስለዚህ ይህንን በደንብ ማየት ያስፈልጋል። ዓለም አቀፍ ሁኔታውን በደንብ ማወቅ

ኃይለ ሥላሴ ከስልጣን ሲወርዱ ደርግ አፈራረሰው የራሱ እንደገና ደግሞ ኢህአዴግ ሲመጣ የደርግን ሰራዊት ምን አደረገው? አፈራረሰው። ተቋም አልነበረም ማለት ነው። አሁን ግን መከላከያ አሁን ያለው ኢትዮጵያ ውስጥ ተቋም እየሆነ ነው ከአባታት ይጃ አለማጅረ ሎመቱ ማንቡናንዶ ቀዲሴ እንዲ ሰው ሊትፉማ